ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት እንዴት ናቸው? ደህና ናችሁ? ሁሉ ሰላም አልሐምዱሊላ። ዛሬ ደግሞ እንግዲህ የሚገርም ነገር የሚገርም ነገር ማለት ነው እና ሁላችሁም መቼም በቲክቶክም በዩቲዩብም የተቀናጫጨበ በቪዲዮ ልታየቱ ይችላላችሁ። ለዩቲዩብ ላይ እች የምታዩት እህታችን ማለት ነው በስተ እች የምታለቅሰዋችን የኢትዮጵያ አቤቱታ እየጠየቀች ነው እና ቪዲዮዋን ኮፒ ሊንክ ሸር ብራብና አርጉላት ቲክቶክ ላይ የዝችን ናፍትህ ለዝችኛይቱ እንህ እኔ እኮ ቲክቶክ ላይ ሳይ ከዛዛ ዩቱብ ላይ ገብቼ ኤቢኤሶች ናቸው የለቀቁት። ኤቢኤስ ጽፌ ሳይ የለችም። እንህ ብንሱስ ቻና ላይ የተለቀቀው ቪዲዮ እያሉ ብፈልግ አጣሁት። ከዛስ ምንድነው የኤቢኤሶች ይሄንን ከቪዲዮ ከጫኑ በኋላ አጥፍተውታል። ቲክቶክ ላይ ምለሽ ገብቼ ሳይ ትንትን ቪዲዮዋን የልጅቷን ቪዲዮ አጥፎ ተውታል። እነሱ ቢያጠፉት ደግሞ እኮ ሌላ ሰው ሸር አድርጎታል። ሌላ ሰው ሸር አድርጎት አየሁት ቪዲዮ ማለት ነው። ግን ኢቢኤሶች ላይ ሳይሆን ሌላ ሰው ላይ ለምን ለምን እንዴ? ለእነሱ አዲስ ምዕራፍ ምናምን እያሉ ሰውን ለመርዳት አይደል እንደ የሚሰሩት? ሰውን ሊረዷት ይል እንደ ነው እሱ የቻናላቸውን ደምቅላቸው ጥሩ ሰውን ለመባል ምናምን ነው እንዴ? እንዲህ ብዙዎቹን አሁን ሲረዷ ይተናል ረ ብስሚላ፣ የምር በጣም ነው የሚያስጠላው። ስለ ልጅቱ ቀረጻው ራሱ በቃ የሆነ የታፈነ ነው ቀረጻው ራሱ ማለት ነው። ምክንያቱም ልጅቱ ብዙ ነገር ያልተናገረችው ቁርጥርጥ ያለ ነው ቪዲዮ ራሱ። ለምን እንዴ ለምን ደስ ተዛሪው አልሆነ? ሁለተኛ፣ ያም ሆነ ያም ሆነ ደግሞ የተቀረጸው ተቀረጸ ለምን አጠፉት? አታሳዝናቸውም እንዴ ያንን ሁሉ መከራ ያንን ሁሉ ስቃይ ያሳልፋ? የት የት ዩኒቨርሲቲ እንደተማረች አልተናገሩ። ያንን ሁሉ ድበቅ በቅ አድርገው፣ እሺ ያ ይሆን ደግሞ ያም ሆነ ያም ሆነ ደግሞ ቪዲዮውን ለምን አጠፉት? እንግዲህ እነሱ በሕግ የሚያስጠይቃቸው ሆነ ምናምን እንዲህ። አንድ ጊዜ እኮ የሆኑ እንደዚህ እንደዚህ ዩኒቨርሲቲ ታፍነው ጠፉ የተባሉት እነሱ ይሆናሉ። እና አሁን ይህች ልጅ እንግዲህ በቃ ጥሩ መጥታ ገንደው የምር ግን ሰው ሰው መሆን የምር አላ በጣም የምታሳዝ ነው። በጣም በቃ ሀገራችን ዝት ደረጃ ደርሷል ማለት ነው የሚያስብል ድርጊት እንዲ እኔ ደግሞ ወለይ ደግሞ ከታሪኩ ደግሞ ገረመችኝ ለምሞ የገረሙኝ ኤቢኤሶች ቪዲዮዋን ጥፉት አድርገውታል። ለምን ቪዲዮዋን አጠፉት? ኤቢኤሶች ለምን አምጥተዋት ለምን አጠፉት እንደገና? አታሳዝናቸውም እንዴ? ይህ ሁሉ መከራ አስተናግዳ እሷ እናት የላት አባት ይላታ እናት ያለ አባት እባዳ ጋር አድጋ እስክንደው የምር በጣም ከባድ ነው ዱኒያ ላይ በቃ እዚህ ደረጃ በር የደረሰ እኛ እስከ ዛሬ ድረስ ብዙ ከባባድ ነገሮች ሰብች አለሁኝም ግን በኢቢኤስም በሁሉም ግን እንደዚች እንደ ልጅ ደግሞ በጣም በቃ ታሪኳ በጣም ከባድ የሆነ ታሪክ አላየሁም ማለት ነው ምንድነው ታሪኳ እሷ እናትና አባት የላትም ከዛ አያቷ ጋር ምናምን መሰለኝ አያቷም ደሞ ሳትችል ለሌላ ሰው ሰጠቻት ለሌላ ሰው ጋር እያደገች እያለ አልሐምዱሊላ አድጋ ትምህርት ምናምን ተማረች ዩኒቨርሲቲ ደረሰች፣ ማለት ነው ጥሩ ውጤት አለኝ ያለች በጥሩ ነታ እየተማረች እያለ ጓደኞቿ ከበር እያረጓት የሚያስፈልጋትን ነገር ምናምን። አሁን ጓደኞቿ ከበር እያረጓት ከዛ ደረሰች አልሐምዱሊላ። ከዛም በኋላ እንግዲህ ችግሩ መጣለች። እዚያም ድረስ እንግዲህ ሄደችው እሷ ኖሮ ሶስት መቶ ብር ነው ሰጥተው እንግዲህ ዩኒቨርሲቲ ልትማረዲያ የአመት ሶስት መቶ ብር ነው ተሰጥች ርኩታለ ከነዚህ ካሳደጉ ሰዎች ጋር ማለት ነው። አሁን እነዚህ እንግዲህ አይዘመዷትም ምናምን እና ሶስት መቶ ብር ትራንስፖርት ስንት ነው ስትላት፣ መቶ አምሳ ብር ነው አለች። ስትሄድ መቶ አምሳ ብር ከብላ ሄደች። መቶ አምሳ ብር ናት የምትቀራት ማለት ነው። የአሻሽግራት ደግሞ ሃላሱ ኑሮ ይኖራል እያለች አሁን ጤት እየተተኮሰብን የለ የለ የለ ብለው ከዚያም ተወዲያም ተውጭም ተውስጥም ሲተኮስ እነሱ ከዚያው የለ የለ የለ እንትን አሉ። መጡባችሁ፣ እኛ እናስድናችኋለን ብለው በመኪና አፍሰዋቸው ወሰዷቸው። ከዛም የተኩሱት ተውጭ፣ የሚተኩሱት ተውስጥ የሚተኩሱት እነሱ ነበሩ። ተመካክረው ነው ማለት ነው። ከነሱን የትምህርት ቤት የዩኒቨርሲቲውን ተማሪ አፍሰው ለመውሰድ ነው የሚተኩሱት ነበረ ነው የምትለው። ብስምላ የምር ከባድ ነው። እንደዛ አድርገው ወስደዋቸው ሳይበቁ አመት ተስድስት ወር የትጭር ያለ ጫካ ውስጥ ተቀምጠው አመት ተስድስት ወር ሙሉ ደፍረዋቸው ሆድ ላይ የሆነ በሆነ ነገር ጨቅጭቃውን ያለችው ወዷን ራሱ ያን ሁሉ ሲያደርጉኝ አልሰማም አለች። እንዲህ ግን እኔ የልጁ ታሪክ ለምን አጠፉት ቪዲዮውን ሌ ቪዲዮውን ሁሉም አሁን እንግዲህ በቃ የልጁ የሰሞኑን የሰሞኑን ቪዲዮ የዚች ልጅ ታሪክ ነው የሚሆነው። ቪዲዮውን ለምን እንዳያጠፉት ይናገሩ። ለምን አምጥተዋት ለምን አጠፉት? ህዝቡ እኮ ህዝቡ እኛ ህዝብ ብረዳት እንዴት ነው የምትረዳው? አስለን ቢወሶች ቢያጠፉትም ልጅቱን የምትገኝበትን አፈላልጎ ህዝቡ አምጥቶ እንደሚረዳ ተስፋ አደርጋለሁ። ግን እነሱ ግን አምጥተው ሲጀመር ፊቱኑ ቀረፃ ሲጀመር ጀምሮ ታፈናለ። እስከ ዛሬ የታፈነችው ሳይበቃ ደግሞ አሁን ብስሚላ፣ በጣም ከባድ ነው። ዋላ ላዜም ያን ሁሉ መከራይታ አሁን ልጁ ከዛ አረገዘች። አሁን እሷ እንደዚህ እንደዚህ ሁሉ ታሪክ ቆርጠውታል። ግን ከዛ ልጅ አላት፣ ታማሚ ነው ልጇ። ያ አላህ

በሀገር ላይ እንደዚህ የሆነ በሰው ሀገር ላይ ያለ ነው ምንድን ነው በቃ የአሚር ኑሮ ነው የምንኖረው ማለት እኮ ነው ልጅ በሀገሯ ላይ ተማሪቱ እንደዚሁ ሁሉ ስቃይ በሀገሯ ሰው በሀገሯ ሰው የውጮች ነች እንደዚ አደረጉት የውጮች ህጋቸውን ጠብቀን ከኖርን በተለይ እነሱ በህጋቸው እንደነሱ ተኖር ማንም አይናገረንም እነዋለህ በጣም በጣም ነው የሚከብደው በጣም ነው የሚያሳዝነው። እኔ እኮ ኤቢኤሶች ቪዲዮን እንዴት አጠፉት እንዴ! ላዩ ጀምሬው ከዛ መጥቼ ሰው የለም። ለምን ምንድን ምንድን ተፈጥሮ እንዳጠፉት። አሁንማ ህዝቡ ራሱ አይፋታቸውም። አብሬሽ ራሱ ለቆታል። አብሬሽ አብሬሽ ነው እንዲ እንደዛ አርጎ ኤቢኤሶች ምናምን ብሎ ሲለቅ እንደገና የሱን ሳይሆ ነው። ቪዲዮዋን እንዳጠፉት ያወቁት። እና ብቻ ከባድ ነው። ልጅቱም እንሻላን እንደምትገኝ ሌላ ዩቱበርም ሆነ ሌላ አካል ሄዶ ልጅቱን የሶሻል ሚዲያ ወደ ሶሻል ሚዲያ እንደሚያመጧት እነዚህ ያጠፉትም እንዲሁ ሌላ ሰው እንሻላ ሌላ ሰው እንዳመጣት፣ ያኔ መረዳት ካለባት ትረዳለች። ሶሻል ሚዲያ ላይ ብመጣ ላይ በጣም ቀላል ነው ለሁሉም። ምክንያቱም አስር ሎሚ ለአስር ሰው ሽታ ነው፣ ለአንድ ሰው ሸክ ሆነው ነው የሚባለው። እና ይሄ አሁን እሷ መጣ ብትረዳ ለእያንዳንዳችን ቀላል ነው ለአንድ ሰው ነው የሚከብደው። ለሷ እሷ አለችበት ችግር እኮ የአንድ ሰው ለአንድ ቀን የሚያጠፋው የሚያጠፋው ማለት በአንድ ቀን የሚወጣ ወጭ ነው ለሷ የስንት ጊዜ የሚሸፈንላት ማለት ነው። እና ላካጅል ነገር ይጠብቀን። ሰላማችሁን ያብዛላችሁ። ቻው።